ያልበሩ ሻማዎች ልብ አንጠልጣይ ጣፋጭ የፍቅር ታሪክ ምዕራፍ ሁለት ክፍል ሰላሳ ደራሲና ተራኪ ረዚቃ ሙሀመድ። ለዚህ ቻናል አዲስ ከሆናችሁ ላይክ ሽርና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮ ተጋብዛችኋለሁ። ቪዲዮውን ላይክ በማድረግ ጀምሩ። አመሰግናለሁ እማዬ ወይዘሮ መሪም በእናትነት ፍቅር የተጠበቡበትን ነገር ወደ ራሳቸው አስጠግተው በይ ቤቢ አሉ እጃቸውን ወደ ኢክራም እየዘረጉ ኢክራምን ፈገግ ብላ ጎርሻዋን ካጣጣመች በኋላ እማይ እንደ ህፃን ልታጎርሽኝ ነው ራሴ እኮ መብላት እችላለሁ ይሄ ይገርምሻል እንዴ ገና እንደ አራስ ጨቅላን የምንከባከብሽ የልጅነትሽን ባይተካልሽም ሀቅሽን ባይመልስ እንኳ በጥቂቱም ቢሆን የእናትነት ቂሜን እወጣበታለሁ። ስለዚህ ዝግጁ ሁኚ። አይማዬ አንቺን ላደለኝ ጌታዬ ምስጋና ይገባው አለች። ግራም የእናቷን ጣፋጭ ጉርሻና ውብ ቃላት ህመሟን እያስረሷት ከልቧ ፈገግ የዓመታት ፍቅር የመነጠል ደዌ ሲያሸው ከራርሞ ጨለሞ መሃል ብርሃን ሲፈነጥቅ ያለፈውን ህመም ሁሉ በተገለጠለት ኑር ሊረሳው ምሎ ሳቁንም አሊፍ ብሎ ሊተዋወቀው ጫፍ ደርሶ ነበር። ግና ይህ ሁሉ ተስፋ ዳግም ከቅድሞ ባየለ መልኩ ተስፋውን ሲያከስሞ፣ ከዝምታው ጋር ከመወዳጀት የተሻለ ህመሙን በምንም ሊደብቀው አይችሉም። በተለይ ደግሞ የልጁን ኸሊፋ ውብ የልጅነት መልኩን ሲመለከት በራሱ ላይ ሊመለከት የሚሻውን ገጽታ በልጁ ኸሊፋ ላይ ያስተውላል፣ ከልቦም ይጽናናል። በመኝታ ሰዓት የኸሊፋን ጉንጮች እየዳበሰ ባላወቀው ሩቅ ሀገር ላይ ተጉዟል። ወዲህ ደግሞ ሙኒራ በዲኤኔ ውጤት ተበሳጭታ አይመን እንዲያጽናናት በመሻት እራሷ ነች አለች፣ እንባ ባነቀው ድምጿ። አይመን እየሰማኸኝ አይደለም? ምላሽ ላይ ስታጣ ድምጿን ከፍ እያደረገች አይመንም፣ ደግሞ ምንድን ነው በሚል እይታ ፊቱን ወደ እሷ ዞረ። ሙኒራም ቀጠለች፣ እራሷ ናት አይመን ዛሬ እኔ ውጤቱን አንድ ላይ ሆነን አየ ነው እናት ያች ሴት ናት። አላውቅም እናትነቷን ወረቀት ቢያረጋግጠውም ውስጤ ግን ሊቀበለው አልቻለም። እና ለዚህን የምታለቅሽው? ጥያቄውን ሰነዘረ። ውዴ አልገባህም እንዴ? ለአመታት እማዬና አባዬ ለሰከንድ ወላጆች ላይሆኑ ይችላሉ ብዬ በስተት እንኳን አስቢ አላውቅ። ግን እውነታው እነሱ እኔን አልወለዱኝም። ይባስ ብሎ አንድ ቀን እንኳን በህይወት ያይቻት የማላቃት ሴት መጣ፣ እኔ ነኝ እናትሽ አለችኝ። ልቤ ተሰብሯል። በጣም አዝኛለሁ። ምን ማሰብ ምን ማድረግ እንዳለብኝ አላውቅም። አይመን በተሰላች አንደበት ሀሳቡን ሊሰጥ ከወንበሩ እየተነሳ እረዳሻለሁ፣ ቀላል አይደለም፣ ግን በቀና ልብ ካሰብሹ አንቺ እድለኛ ሴት ነሽ። ሳትወልድሽ ከእናት በላይ ሆና ያሳደገችሽ ምርጥ እናት ነበረች። እሷ ስታልፍ ደግሞ እውነተኛዋ እናትሽ መጣች። ለእኔ እውነተኛዋ እናቴ ሶፊያ ብቻ ናት፣ ሌላ እናት አልፈልግም። እንባዋን እየጠረከች አይመን በርድ ልብስ ውስጥ እየገባ ወይዘሮ መሪምን በትንሹ ብታውቂያት ኑሮ የተናገርሽው ንግግር ይቆጭሽ ነበር ብሎ ሲጠቀለል፣ ሙኒራ እየተገረመች ቆይ አንተ የት ነው የምታውቃት? ብላ ጠየቀችው። አይመን ግን ምላሽ አልነበረውም። የነ አይመን ቤት ሀዘን የማይወክል ትካዜ፣ መርዶም የማይመስል ድባቴ ተጫጭኖታል። ሁሉም የቤተሰብ አባላት ለቁርስ ተሰባስበዋል። ሁሉም ሰው ከራሱ ጋር የጦፈ ወሬ ይዟል። አቶ ጀማል የሁሉንም እንቅስቃዜ ሲያስተውሉ ወደ አይመን ዘወር ብለው ልጄ በደንብ ብላ እንጂ። ሙኒራ የኔ ልጅ አንቺም በደንብ ብይ እንጂ። ምነው ልጆቼ ደህና አይደላችሁም እንዴ? ሙኒራ ወደ ራሷ ለመመለስ እየሞከረች እሺ አባዬ፣ አትጨነቅ፣ እኛ እኮ እየበላን ነው። አቶ ጀማልም በሉ በደንብ ብሉ። የኔ ዘምዘም፣ እስኪ ከእንቁላሉ ጭምር አድርጊላቸው አሉ ሚስታቸውን እየተመለከቱ። ወይዘሮ ዘምዘምም እሽተዋን ገልጻ ለሁለቱም ጨመረችላቸው። ወይዘሮ ዘምዘም በልጇ አይምን ልብ ላይ እየተንቀለቀለ ስላለው እሳትና የጭንቀቱን ምክንያት አሳምራ ታውቃለች። ግን አይዞህ ብላ እንኳን ልታባብለው ፈርታለች። ብቻ ግን በዱዓዋ ውስጥ አላህ የልጇን ልብ እንዲያሸርላትና እንዲያበረታው ጌታዋን ትማጸናለች። አቶ ጀማል ትኩስ ሻያቸውን እየተጎነጩ አይመንን እና ሙኒራን አሁንም በጥርጣሬ አፈራርቀው እየተመለከቱ እኔ የምለው ልጆቼ ነገ ከሰዓት የያዛችሁት የተለየ ፕሮግራም አለ እንዴ አሉ አይመን እኔ ጋር የለም ፈልገኝ ነበር አባዬ አለ አቶ ጀማልም አዎ ልጆቼ ነገ አማቾቻችን ቀለል ያለ የቅልቅልና የተወወቅ ድግስ አዘጋጅተዋል እና ለሱ እንደተዘጋጁ ነው። አይመን ግራ እየገባው የምን ቅልቅል ነው አባይ? አንዴ ኮ ተደግሶ ተዋወቅን አይደል? አቶ ጀማል አዎ፣ ልክነ ተዋውቀናል። ግን አሁን ላይ ሁላችንም እንደምናውቀው አዲስ ታሪክ ተፈጥሯል። በዚህም ምክንያት የሚስተሐጎቶች የሙኒራን የሐቅ ወላጅ መሪምንና እህቷን በደንብ መተዋወቅና ሦስቱንም ቤተሰብ በደንብ ማስተሳሰር ይፈልጋሉ። አይመን ምግቡን አቋረጠ። ገባኝ አባዬ፣ ግን ይቅርታ አድርግልኝ፣ በአሁኑ መሄድ አልችልም። እናንተ ሄዱ። አቶ ጀማል፣ አልሄድም ማለት ምን ማለት ነው ልጅ? ጥሪውን የጠሩን እኮ የሚስት ዘመዶች ብቻ አይደሉም? የእኔም የቅርብ ወዳጆች ናቸው። በዛ ላይ እኛ ማድረግ የነበረብንን ነገር እነሱ አስበውና ተጨንቀው በክብር ሲጠሩን ምላሼ እንቢታ ነው ልጄ። አባዬ፣ ቅርታ አንተ ልክ ልትሆን ትችላለህ፣ እኔ ግን ከዚህ በላይ አልችልም። በቃኝ አባዬ፣ መሄድ አልችልም። ከፍ ባለ ድምፅ ተናግሮ ገበታውን ረግጦ ተነሳ። በአይመን ንግግር ሁሉም እንደተደናገጡ፣ ሙኒራ አይመንን ተከትለው ወደ መኝታ ክፍል ገባች። አቶ ጀማል በድንጋጤና በመገረም ወደ ሚስታቸው ዞረው መንጎድ ነው ይሄ? የኔ ዘምዘም እውነት ይሄ የኔው ልጅ አይመን ነው? በሙሉ አይኑ እንኳን ሞልቶ የማያኝ ልጄ ነው እንደዚህ የተናገረኝ። አሉ አይናቸው እየተጎረጠረጠ። ወይዘሮ ዘምዘምም ነገሩን ለማብረድ ያህል እባክ ጀማል፣ ትንሽ ተረጋጋ። ምናልባት ከሙኒራ ጋር ተጋጭተው በዛ ተበሳጭቶ ይሆናል። አቶ ጀማል ምንስ ቢሆን ከመቼ ጀምሮ ነው ትእዛዜን አልቀበልም ብሎ በቁጣ የሚናገረኝ? ይበልጥ ተበሳጩ። አይመን ቁም ሳጥኑን ከፍቶ ልብሱን ወደ መቀየሩ ሲገባ ሙኒራ ወደ ክፍሉ ገባች። እጇንም አጣምራ ቀና ብላ፣ አይተው የማታውቀውን አባትህን ለአንዲት ለማትረባ ሴት ብለህ የተናገርከው እንደዛ ነው አይደል? አይመን አይኖቹ በቁጣ እየቀሉ ወደ ሙኒራ ሰገቀ። ሙኒራ ምን ነው ተሳሳትኩ? የምታፈቅራት ሴትና ሚስትህ ቤተሰብነታቸውን ለማወጅ በሚያደርጉት ድግስ ላይ መገኘትህ ያችን ከንቱ የሚጎዳብህ ስለመሰለ መገኘት አልፈለግክም አይደል? አይመን በዚህ ሰዓት ከመጮህ ባልተናነሰ ድምፅ በቃሽ ብሏን ባረቀና ልብሱን ቀይሮ በሩን በኃይል ወርውሮ ሲወጣ ከአባቱ ጋር በድጋሚ ተገጣጠመ። አይመን ቤቱን ለቆ ሲወጣ አቶ ጀማል የልጃቸው ሁኔታ ከመገረም አልፎ የምርም አስደነገጣቸው። ነገሩም ቀላል እንዳልሆነ በጥቂቱም ተረዱ። ተናፋቂዋ ጨረቃ ናፋቂ ተመልካቿን ለማስደሰት ሰዓቷን ጠብቃ ብቅ ብላለች። ገመምተኛዋ ኢክራምም ወጋ አይሉት ትዝብት፣ መደመም አይሉት መገረም ብቻ በአንዳች ስሜት አክናፍ ላይ ተንሳፋ በጥልቀት ጨረቃዋን እየተመለከተች ነው፣ ያውም በሰፊው በረንዳ ላይ ብቻዋን። የቤቱ ድባብ ምቾት ያልሰጠው ይዘዲንም አየር ፍለጋ ወደ በረንዳው ሲወጣ ክስም ያለችውን የልቡን ንግሥት ሲመለከት በፈገግታ ታጅቦ ወደ እሷ ተቃረበ። አጠገቧም ተቀምጦ ለደቂቃ ሁናት አንቃኘው። የግራም ሁኔታ አልገባውም እና ጠየቀ። እንደሷ ሁሉ ወደ ሰማይ እያንጋጠጠ ይህችን ቆንጆ ፍጥረት ምን እያወጋሻት ነው? አለ። ምንም፣ አለች። ግራም እንዲያፈጠጥሽባት ላታዋሪያት ከሆነ ቢያንስ ውበቷ ማርኮሽ ይሆናል ብዬ ይልቀምት እሱን አልሳትክም። ውበቷማ መቼስ ግልጽ አይደል? እውርን እንኳ በለኬቱ የሚያናግር አስደማሚ ውበት። ግን በወጋት የምትሰማኝ አይመስለኝም። ብትሰማኝም የሚገባት አይነት አይደለች። ብትረዳኝ እንኳ ልትረዳኝ አትችልም። ይሰድኝ ቀጠለ። ይኩ ያስጨነቀሽ አንዳች ነገር አለ እንዴ? ማለቴ የሰሞኑ ሁኔታሽ እንግዳ ሆኖብኛል። እናትሽን በስተመጨረሻ አግኝተሻል፣ ተመረቀሽም፣ አኩረተሻታል። ታዲያ በመደሰት ፋንታ ትካዜ ለምን አበዛሽ? ምንድን ነው? ይኮ መጥፎ እድል ነው፣ ይዞ አለመመረጥ ትንሽ ከባድ ነገር ነው፣ ግን ይለመዳል። ግን እኮ ለኔል ትነግሪኝ ትችላለሽ። አዎ ለጨረቃው አመት እንፈስ የፈለግሽውን ለኔ መንገድ ትቻለሽ። እኔ እረዳሻለሁ፣ አዳምጥሻለሁ፣ የምችለውም ከሆነ በደስታ አግዝሻለሁ። ግን እባክሽ ዝም አትበይ፣ የሆነ ነገር በይ። ፍቅር ይዞ ያውቃ? ድንገተኛ ጥያቄ ከኢክራም አንደበት ፈለቀ። ኢዘዲን ፍቅሩን በገሃድ ያወቀችበት ያህል እየተደናገጠ አዎ በደንብ ያውቃል። ማለት ሰው አይደለም። ተንተዋተበ። ኢክራም ታዲያ እንዴት አደረገ? ትንሽ ከባድ ነው፣ ያስፈራም ነበር፣ በዛውም ልክ ደስ ይላል። አንዳንዴም ያስጨንቃል፣ ራስን መሆን ይከብዳል፣ ብዙ ነገሮችን ይቆጣጠርሻል። ግን አንቺስ? ሚስጢሯ እንዲገለጥ በጣም እየጓጓ ጠየቀ። የኔ እንኳን ትንሽ ሳይሆን በጣም ከባድ ነው ፍርሃትን ያቀፈ ደስታ ጭንቁ ማብቂ የሌለው የሀዘን አለም ጥፍርህ ድረስ ዘልቆ የሚሰማ ሀያል ስሜት መወጣት የማይችሉት ጥልቅ ውቅያኖስ በገዛ እጅ ራስን የማፈን ያህል ጉዳት ራስን ያለመሆን አርግሟል ጥቂት ፈገግታ ብቻ እያሳየ በመከራ የሚያማቀቅ አለመታደል በአጭሩ የማይኖሩት ቅዠት በለው። በጣም ከባድ ነው። ያ ማለት ጊዜ የማይሽረው ቁስል ነው ማለት ነው። አዎ እሱን አይነት ፍቅር አውቀዋለሁ። ያንችን ያህል በቃላት ተጥብቤ ባልገልጽልሽም፣ ግን በደንብ አውቀዋለሁ። ያፈቀሩትን ማጣት፣ ለአንቺ ያልተፈጠረን ሰው በማፍቀር ራስን ማጣት አሳምሬ አውቀዋለሁ። ግን ትንሽ ጊዜ ብቻ ወቅቱ ሲያልፍ ልክ እንደ እኔ ታሪክ አድርገሽ ተዋሪዋለሽ። አረ እንዲያውም ከነ ጭራሹ ትረሹውና ልክ እንደ እኔ ሌላ ሰው ታፈቅራለሽ። እመኝኝ እኮዬ፣ በጣም በቅርቡ ከዚህ ህመምሽ ትድኛለሽ። ኢክራም ባደረገልኝ በሚል አስተያየት ይዘድነን እያየች ስሜቷን ስለተረዳት አመሰገነች። የስሜቶቻቸውን ተንፍሰው ጥቂት ካዘገሙ በኋላ ኢዘዲን የወሬውን ድባብ መቀየር ፈልጎ ነገ አንድ ቆንጆ ቦታ ወስድሻለሁ እኔ አዎ አንቺ እኮ የት እሱ ለጊዜው ምስጢር ነው ነገ አራት ሰዓት ላይ ተዘጋጅተሽ ጠብቂ ግን በእርግጠኝነት ትወጪዋለሽ ስሜትሽንም እንደሚያድስልሽ አልጠራጠርም ኢክራም የኢዘዲንን ጥያቄ በዝምታ መለሰች። የጠዋቷ ውብ ፀሐይ በመስኮቱ ዘልቃ የመኝታ ቤቱን አድምቀዋለች። ኩርምት ብላ የተኛችውን ኢክራም ከአሁን አሁን ነቃች እያሉ የሚጠባበቁት እናት መሬም የኢክራምን እንቅስቃሴ ሲመለከቱ በደንብ እስክትነቃና ለተጠሩበት የምሳ ጥሪ በጊዜ እንዲዘጋጁ ለመናገር ጓጉተዋል። ቢሆንም ግን ውድ ልጃቸው በራሷ ጊዜ እንቅልፏን ጨርሳ እስከምትነቃ አሁንም መጠባበቁን ይዘዋል። አሁን ያሉበት መኝታ ቤት ኢክራምና ወይዘሮ መሪም ብቻ እንዲያርፉበት በናት ያዘጋጀችው ክፍል ነው። እናት መሪም ወደ ትልቁ ቤት ከመጣስ ጀምሮ በናት የእናትና የልጅን ውድ ጊዜያቸውን እንዲያጣጥሙ በማሰብ አጠገቧ ያለውን የእንግዳ መቀበያ ክፍል እንዲመቻቸው አድርጋ አሁን ባለው መልኩ አሳምራ አዘጋጅታላቸዋለች። እሷ ደግሞ በፊት ላይ ከኢክራም ጋር ሲተኙበት የነበረው ክፍሏ ጋር ብቻዋን ሆናለች። በእርግጥ በናት በዚህ ሰዓት የብቸኝነት ስጋት ለደቂቃ የሚሰማት ሰው አይደለችም። ምንም እንኳ ኢክራምን በድሮ አቋሟ ባሻት ጊዜ ባታገኛትም ከመምህሩ አህመድ ጋር ግን ከጊዜ ወደ ጊዜ ቅርበታቸው ስለጨመረና ከምርቃቷ በኋላ በስራ ፍለጋ ሂደት ላይ የቻለውን ስለሚያግዛትና በየጊዜው ስለሚገናኙ ብቸኝነትን ከነ ጭራሹ ረስተዋለች። ኢክራም የተጫናት እንቅልፍ ሲለቃት አይኗን ገለጠች። ወይዘሮ መሪም ፈገግ እያሉ ልጄ ነቃሽ እንዴ? ምነው እስከዚህ ሰዓት በደህናሽ ነው አሉ፣ የኢክራምን ግንባር እየዳበሱ ኢክራምም በኃይል እየተንጠራራች ደህና ነኝ እማዬ አረፈድኩ አይደል፣ በቃ እኔ እኮ ከሶቤ በኋላ ከተኛ ዋጋ የለኝም። እንዴም አየ ሶስት ሰዓቱን አለ እንዴ አለች፣ አጠገቧ ያለውን ስልክ በመጫን ሰዓቱን ተመልክታ ወይዘሮ መሪ፣ አዎ ዛሬ አርፈደሻል ልጅ። ቀላል አረፍድኩ እማዬ፣ ከይዙ ጋር አራት ሰዓት ላይ ቀጠሮ አለብኝ። በቃ ሌለባብ ስማዬ ልጄ፣ ትንሽ ልትረጋጊ ትችያለሽ። ምንድን ነው እማዬ? አለች ይኮ ጋሁኗን ወገቧ ላይ ሸባ አድርጋ ጫማዋን እያጠለቀች ወይዘሮ መሬም ልጄ፣ ትናንትና ማታ ወይዘሮ ዘምዘም ደውላ ነበር ኢክራም በመደናገጥ ወይዘሮ ዘምዘም ያይመን እናት አለች በጥያቄ። አዎ ልጄ ዛሬ ያዘጋጁት የምሳ ጥሪ ላይ እንድንገኝ ደውለው ጠርተውናል። የምን የምሳ ጥሪ ነው ማየ? የሙኒራ ቤተሰቦችና እኛም በደንብ ለማስተዋወቅ የነ ወይዘሮ ዘምዘም ቤት ብንገናኝ ጥሩ እንደሆነ ተማክረው እነሱ ቤት ምሳ አዘጋጅተዋል። እንዳንቀርም አደራ ብለዋል። ኤክራም እማዬ እኔ በጭራሽ እዛ ቤት አልሄድም። ለምን ልጄ? እማዬ አሁን በዚህ አጭር ጊዜ ላስረዳሽ አልችልም፣ ግን በቃ መሄድ አልችልም። እባክሽ ተይ ልጄ። ቆይ ከምንድን ነው የምትሸሸው? ከእህትሽ ጋር ያለባችሁ ችግር ምንድን ነው? እሷም ልታገኝሽ አትፈልግም፣ አንቺም እንደዚያው። ቆይ ምንድን ነው ነገሩ? በራስሽ ጊዜ ትነግርኛለሽ ብዬ እየጠበቅኩ ነበር። ምንድን ነው ልጄ? ኢክራም አይኖቿን ጨፍና ለሰከንድ እያሰበች ወደ ወይዘሮ መሬም ቀረብ ብላ እጆቿን ትከሻዋ ላይ ጣል አድርጋ የኔ ውድ ውድናት፣ ይሄውልሽ የሰባትና የስምንት ዓመታት ታሪክን በእነዚህ አጭር ደቂቃ ላስረዳሽ አልችልም። ግን በእነዚህ ስምንት ዓመታት ውስጥ በእኔና በሙኒራ መሀል የተፈጠሩ ብዙ ነገሮች አሉ። ምንም እንኳ ዛሬ ላይ እህቴ ብትሆንም፣ ደፍሬ ግን ወደ ቤቷ መሄድ የሚያስችለኝ አይደለም። በዛ ላይ አራት ሰዓት ከይዘድኝ ጋር ቀጠሮ አለብኝ እሱ ጋር የግድ መሄድ አለብኝ እማዬ። ልጄ እሺ ሁሉንም ዛሬ ማታ ላይ በደንብ ታስረጅኛለሽ። ወደ ጥሪው ግን አብረን የምንሄደው ከዙሩ በኋላ ስለምንሄድ አሁን ልብስ ቀየሪና ይዘነው የምንሄደውን እቃ እንገዛለን። እማዬ ቀጠሮ ወይስ፣ እሱን ለነገ አስተላልፊው፣ ይህንን መቅረት አንችልም። በይ ተንቀሳቀሺ። እማዬ አለች ችግሮ በማቅማማት እኔን እናትሽን አትሰምኝም እንዴ? ካልሆነ በቁንጥጫም ቢሆን ማሳመን አይቀር አሉ በስሱ የኢክራምን ጉንጮች እያያዙ ፈገግ ብለው። ኢክራምም አማራጭ እንደሌላት ሲገባት እናቷን በመታዘዝ ልብሷን ለመቀየር ቁም ሳጥኗን ከፍታ ልብሷን ከመረጠች በኋላ ኢዘዲንን መምጣት እንደማትችል በቴክስት ጽፋለት ወደ እና የመን ቤት ይዘውት የሚሄዱትን እቃ ለመግዛት ከወይዘሮ መሬም ጋር አንድ ላይ ሆነው ወጡ። ውድና የተከበራችሁ የሚስክቲዩብ ቻናል ተከታታዮቼ ክፍል 31 ይቀጥላል። ታሪኩን ከወደዳችሁት ላይክ ሼርና ሰብስክራይብ በማድረግ እንድታበረታቱኝ በታላቅ አክብሮት ተጋብዛችኋለሁ። በቀጣዩ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።